ሰላም ሰላም፣ ወድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን ከሚባለው በላይ እጅግ በጣም ደህና ነን። እግዚአብሔር ይመስገን ቢኒዬ ቤተሰቦች ናቸው። በነገራችን ላይ ሰላም ናችሁ? ደህና ነን። የሚለ ጠፋው ማለት ያው ብዙም አለመደምናና፣ በጣም ግራ ገብቶታል። ግን በጣም ደስተኛ ነኝ። በጣም ደስ ብሎኛል። ደስ የሚል ጊዜ ላይ ነው ያለሁት። ጥሩ ጊዜ እያሳለፍኩ ነው። ብቻ ማለት የሚሆነ ቃል ምናምን የሚያጥራችሁ ነገር ላይ ሆናችሁ አታውቁም። እግዚአብሔር ያሰባችሁትን ነገር እንዲሁ እንደው ብዙ ሳለፉ ምናምን ምናምን ሰጥቷቸው ያቅም እንደዚህ አይነት ነገር ላይ ነኝ። ምክንያቱም በጣም ነበር የፈራ ነው የሶስቱን ሁኔታ በጣም ነበር አሳሳቢ የሆነብኝ። በጣም ነበር ስቃይን የበላሁት። በጣም በእውነት ተጨንቄ ነበረ። እግዚአብሔር ግን እንዲህ ዋትድ ከሚ ብሎ በቀላሉ እረዳኝና ቢኑዬን አገኘሁት። በእርግጥ እንዳልኩት ነው፣ ቢኑ ማለት ይሄ ልጅ አልነበረም። በጣም ጎበዝ ጠንካራ ይመስለኛል። እዚህም ለስራ ይሆናል የመጣው። ብቻ እሱን ጉዳይ ለምን መጣ ምና የሚለውን ነገር ኋላ ላይ እናወራዋለን። ግን ብቻ ይሄ ሳን ነበረም፣ በጣም ጎበዝ ጠንካራ ሆነ። ብቻ ሌላ ሌላ አቋሙ ራሱ ሌላ፣ አሁን ከስቶል ምናምን ብዙ ነገር። ግን እግዚአብሔር ይመስገን ሁሉም ነገር ይመለሳል አይደል? እሱ ነው ማለት ልክ የምፈልገው ነገር፣ ሁሉም ነገር ይመለሳል። ሁሉም ነገር ጊዜያዊ ነው። አንተ ስትኖር ነው ደግሞ ሁሉም ነገር የሚኖረውና በጣም ደስ ብሎኛል። ሶሲየንም አረጋግቻታለሁ በቃ በደስታ ነው ስጋባ ይገቦት ተስፋ እንዳለ ነገርኳት ምናምን አታስቢ፣ እናገኘዋለን፣ ተስፋ አለን ምናምን። በቃ አግኝቻለው ሳይሆን ተስፋ አለን እና እንዲ ቦታ የሆነ ቦታ ታይቷል ተብሏል እንሂዳ ምናምን ብላ፣ በዛ በዛ ሰዓት በጣም ስታስጨንቀኝ፣ አይ አሁን አይደለም በቃ እኔ በሚሄድበት ሰዓት ሄድና ካገኘው ትንትንልሽ ያለው ምናምን ብያታለው እና በጣም ደስ ብሎን ነበር። ባታ በቃ እውነት እሷን አረጋግቼ በቃ ምግብ ስትፈላልኝ ምናምን ሳይ፣ ነገሮቹን በቃ ዝም ማለት ሲችል ሳይ በጣም ነበር ደስ ያለኝ። ብቻ እንዳሰብኩት ሆነ፣ ከኔ ካሰብኩት በላይ ሆነልኝ። እግዚአብሔር በትንጡ ስጠይቀው ከፍ አድርጎ ነው የመለሰልኝ። ምክንያቱም እኔ የጠየቅኩት በ ምናልባት እንኳን ዛሬ ባላገኘው እንኳን የሆነ ቀን በቃ እንደዚህ ምናምን እኔ በጣም ነበር ማማር ሳማር ነው የነበረው። ግን እግዚአብሔር ይመስገን በእውነት ምን እንዲህ ያገኘለሁ ብዬ አላሰብኩም። በቀላሉ ስለ እውነታውም ደግሞ እዚህ እዚህም አገኘለሁ ብዬ አላሰብኩም። ማን ማን ጠብቆ ነበር ገና ለምን ነው? በእውነት ለምን ነበር? ምን ያ ልጅ አሁንም ሪልዬ መሰለኝ አይደለም አዎ ክቦር ነው አይደል? በእውነት ያ ልጅ እንትን ነው በቃ ልክ እንደ መላክ ነው ለእኛ የሰላከልን ማለት ለኔ እንደ መላክ ነው ምክንያቱም ከብዙ ልፋት ነው የገላገለና በቃ በእውነት አመሰግን ምናልባት ካየሃው በጣም ነው የማመሰግነው። ውለታ አለብኝ። በምንም አይነት መንገድ አንተን ውለታ መመለስ አልችልም። በጣም አመሰግናለሁ። ዛሬ ቤተሰቦቻችን ምናልባት አልባት ሊጠይቁ ይችላሉ ብዬ ነው ዛሬ የታደረ ። ታዲያ ምናምን ሊሉኝ ይችላሉ። እኛ ጋር ስላለው ሰርኩ ሳም ስላላየች፣ እኔ ግን እንድታየው ስላልፈለኩኝ፣ በአንዴ የሆነ በቃ ተረጋግታ እንትን እንድትል ስለፈለኩኝ፣ በማታ ደግሞ በዛ ሰዓት ከማስደነግጣፍ ብዬ ስላሰብኩኝም ክላስ ይዘን ነው ያደረው እና ብቻ ደስ ይል ነበር ብቻውንም እንዳይሆን ይቴም ነበር አብሮትና አብሮ ነው ያደሩት፣ እና ደስ ብሎኛል። እግዚአብሔር ይመስገን፣ ጥሩ ጊዜ ነበረን። ተረጋግተ ደሱ መሆና እስቲ እዚህ የነበረ ቆይታ እንዴት ነበር? እንዴት አለፍከው? እንዴት አገኘኸው? በሙ አንደኛ ነገር የምታውቀው ሰው የለም ስልክሽ ተወስዶ ብሻል ሰው እንኳን ስልክሽ አስደውለኝ ማለት እንኳን ማለት ነው። በቃ ሰው መተማመን እንደዚህ ሆኗል፣ የዚህን ያክል እና ማንም ትረስት የለውም ለአንቺ እምነት የለውም። የት እንደምትገቢ አታቂም። በዛ ላይ ስራ መፈለጌ ነው አመጣጤ እና ያላሰብኩት ነገር ነው ሀፕን ያደርገው። ከየት እንደምጀምርልሽ አላቅም። አይ ማደሪያ ቦታ እንግዲህ እንደምታየው ለብቻ ሰውን ከራሴ ጋር ማውራት ስፈልግ ጸጥ ስለሚል እዚህ አካባቢ ያዘወትራለሁ። ለዛም ይመስለኛል ልጁን የሚያገናኛችሁ ያሳየ ፍለጋ ሞክር። አዎ አዎ፣ ምን ልበልሽ፣ አብዛኛው ሰው ፍላጎት የለውም፣ ስልክ እንኳን ለማስደወል ነው የምልሽ፣ ስልክ እንኳን ለማስደወል። እንደምታውቂውም ደግሞ እኔ ማውቀው በፊት ስልኳን ነው አሁን ላይ አዲስ ስልክ መቀየሯን አላውቅም እና በቤቢ ስልኳን ስደውላት ስሞክርላት አይሰራም። ትገኝበታለች ብዬ ማስበብ ቦታም ሲሄድ ላገኛት አልቻልኩም። እና ያለኛ ማርጭ ምን እንደሆነ ውላ አላውቅም ነበር። ፈጣሪ ነው የጠየኩት። እዚህም ከመጣች ባላ ምናምን በነገሮች በስራ ምናምን ምክንያት አዲስ ስልክ ቀየራለች። በርግጥ ለዛም ሊሆን ይችላል። ከበደ ግን የሰው ሰው ነው። በዚህ ሰዓት አትፍረድባቸው ምክንያቱም ሰው እንኳን ፈቅደው ስልክ ሰጥተው ቀርቶ እነዚሁም ሳይሰጡ ልክ እንዳንተ እየተወሰደባቸው ብዙ ተቸግረዋል። ለዛም ነው ስልክ እየሰጡ ያልነበረው። ግን እግዚአብሔር ይመስገን፣ አየህ ግን እግዚአብሔር አጋጣሚ ማለት እዛ ቦታ አንተ ካሜራ ላይ መግባትህ ምን ያህል እኔ እንጃ ምን አይነት ደስ የሚል አጋጣሚ መሆኑ እዛ ቦታ ላይ ባናየክ ና ቪዲዮን ባናየው ቪዲዮን ሲደረግ ሲለቀቅ ምናየው የምንከታተለው ባይሆን ኖሮ የሚገርም አጋጣሚ ነው እንጂ የፈጣሪ ስራ ነው እንጂ የሚታመን ነገር አይደለም፣ እውነቱን ለመናገር ምክንያቱም ያሳለፍኩትን ስትራግል ያሳለፍኩት የሄድኩበት መንገድ በጣም ከባድ ነበረ። ግን እግዚአብሔር ፈቅዶ ስላገናኘን በጣም ደስ ብሎኛል። የምር ማለት ነው እና ማ በጣም በጣም ላመሰግንሽ እፈልጋለሁ፣ በዚህ አጋጣሚ የምር ይሄ ይሆናል ብዬ አላሰብኩም ነበረ፣ በእውነት ነው አመሰግኛሉ። አሁን የእምር ግድቴ እኮ ነው። ለኔም ወንድሜ ብዙ ጊዜ ነበረን ጥሩ ጊዜ ነበረን። ልክ እንደ ቤተሰቦቼ ነበሩ። የሶሲ ቤተሰብ ማለት ለኔ ልክ እንደ ቤተሰቦቼ ናቸው። ሽርበኝ ሄጄ የምበላባቸው ስፈልግ፣ ልክ እንደ ቤቴ ሁላ። አልጠይቅም ማለት ትችላላችሁ። ምግብ ጠይቃለሁ ምናም ማለት አይደለም። ማለት የምመሰላችሁ እኔ አሁን የሆነ አለ፣ የራሴ ቤት አለ ምግብ መብላት ከፈለኩኝ ተነስቼ ነው አይደለም የምበለው። ልክ እንደዛ ነው። መብላት ከፈለኩኝ ነሽ ቤት ጥብዬ እጂ በልቼ አብስዬ ምና የኔ ቤት ነው። እውነት የሰው ቤት ያለው ያህል ተሰምቶኝ አያውቅም። የሰው ቤት ምገባ ያህል ተሰምቶኝ አያውቅም። ሁሉም ሰው ሁሉም ሰው ለእኔ ያለው ፍቅር፣ ለእኔ ያለው እንክብካቤ ልክ እንደሷ ነው። አንዳንዴ እሷ የምትቀናበት ጊዜ ነበረ፣ በእኔ ሁላ ማለት ነው እንዴ፣ እንዲ ነኝ ልጆቹ ምናምን አይነት ነገር ነበር። ግን ያን ሁሉ አረሰውም እና ገምር በጣም ነበር የከፋኝ። በጣም ነበር የሚጎዳኝ። ባላገኝ ኖሮ ጀምሬ ነው እኔ። በጣም ከባድ ስሜት ነበር የሚሰማኝ፣ ግን እግዚአብሔር እዚህ ደርስ እስክንደርስ አላደረገንም። በጣም ደስ በሚል ሁኔታ አንተን አሳልፎ ሰጥቶናል። አግኝተንሃል እና በጣም ደስ ብሎኛል። ዛሬ ምን አድርጋለሁ መሰለክ ሶሲን እጠራታለሁ ስጠራት ደግሞ ደስ ብሏት በስነ ስርዓት ያው እንዳልኩ ማታ ተስፋ ሰጥቻታለሁ። ስለዚህ በስነ ስርዓት ተዘጋጅታ እንድትመጣ ጠይቃትና ሶሲን እጠራታለሁ። ስትመጣ እንግዲህ ደስ እንደሚላት እርግጠኛ ነኝ። ምክንያቱም ምን ያህል እንደምትወደህ ምን ያህል ደስ እንደሰማት አይቻለሁ። እና ምን ይመስላል? ሶሲን እጠራታለሁ። በጣም ተናፍቃታለሁ። ምን እንደምልሽ አላቅም። የጠፋውባትም እኔ ነኝ። ብዙ አሉ እንደዚህ የማናወራቸው፣ ግን ላግኛት ሶሲ፣ ላግኛት። ታገኛታለህ በለኝ አታስብ። ማለት መጀመሪያም ልክ ያገኘው ሰዓት የጠየከኝ ጥያቄ የሚኖር ሶሲስ፣ እንዴት ናት ደህና ናት ወይ ነበር ያልከኝ። ና ምን ያህል ለምትወዳት አውቃለሁ። አይቻለውም። እሷም ለአንተ ያላትን ፍቅር አይቻለሁ። እና ቤተሰቦቻችን ዛሬ እነሱን እናገናኛቸዋለን። እግዚአብሔር ረድቶናል። ደስ ይላል ሲገናኙ የሚያሳዩት አክሽን ደግሞ አብረን እናያለን እና ምን ያህል ደስ እንደሚላት አብረን እናያለን። እናንተም ሀሳብ አስተያየታችሁን ኮመንት ላይ በማስቀመጥ ላይክ፣ ሼር ሰብስክራይብ በማድረግ ለሁሉም እንዲደርስ አድርጉልኝ። ቤተሰብ ሁኑኝ። አብራችሁን ቆዩ። ያለውን ነገር ተከታተሉኝ። እወዳችኋለሁ። በጣም እወዳችኋለሁ። ሶስት ሲጋ እንደውልላት አይመስላችሁም? ሶስት ሲጋ እንደውልላት

ደናነሽ አለሁ ጥይ ጥይ ስጠፋ ፍቅር ጠፋሽ። እኔ ነገር አይደለ ማታ ያወራሁሽ ነገር አለ አይደለ እሺ። አሁን ተደጋግተሻል ብዬ አስባለሁ አይደል እሺ። ስለዚህ ምን ታረጊልኛለሽ መሰለሽ የሆነ ቦታ ልወስድሽ ነው። በደንብ ለብሰሽ በስትክል ተዘጋጅተሽ ነይ። ራሽን እንዳጥይ አ

ስለሆነ እንጂ እኔ ስለሆንኩ አይደለም የሚያገኘው አይሻልም? እዚህ ልጠብቃቸዋል። የሆነ ነገር ከምትደነግጪ ምናምን ግራ ከምትጋባብኝ እኔ ሂጂ አረጋግጪ ምናምን ምናምን ይዣለሁ። አይሻልም? እዚህ ጋር ሁኚ፣ የትም እንዳትይት ትጠፋብኛለሽ፣ ብዬሽ ነው በእውነት። እየተንከራተጥኩ ነው ብዬ አላማረርም። ምክንያቱም ለራሴ ነው፣ እህቴ ናት፣ ግዴታ ነው። እንደውም ደስ ለሚል ነገር መንከራተጥ ጥሩ ነው። ጣዩ ሶሲዬ፣ አንቺን ያ ለማን ነው? ሰው ነገረኛ ነው። የኔ ፍቅር፣ ጥሩ ቃል አክባሪ ስለሆንሽ አመሰግናለሁ። ሻሽሽን ሶስ በጌታ በኢየሱስ ስም አሁንም፣ ምንድን ነው ምንድን ነው? አይሆንሽ እንደዚህ አሁንም እያለቀሽ ነው። ጌታ ነው እያለቀሽ ነበር። እኔ እኮ አውቅሻለሁ። ስሚኝ፣ ስሚኝ፣ አዳምጪኝ። እጥፋሽ ለምን ይጠፋል? ቤተሰቦቻችንን ይሄ ነገር ያዙልኝ፣ ናችሁ። እሺ፣ ችግር የለም አሁን እ ነገር ነበር በጣም ነው ቤተሰቦቻችን ለመራሽበእውነት የሆነ ቦታ ለወስድሽ ነው እና ተረጋጊ። እንደዚህ እያልሽ ይሄ እምባይን አታምጡት ይ የምር እምባይ ማምጣት አይደለም፣ በእውነት ጥሩ ነገር ነው። ብቻ ታያዋለሽ፣ ሄደሽ፣ ተረጋጊ፣ ተዘጋጂ። የእኔ ፍቅር፣ ለሁሉም ነገር ተዘጋጂ። ማን ያውቃል መጥፎም ሊሆን ይችላል። ማን ያውቃል ጥሩም ሊሆን ይችላል። እንግዲህ እንጃ። አንችን እናደድርም ማምሮኝ ሊሆን ይችላል። እንደድሮ አንችን ማብሸቅም ማምሮኝ ሊሆን ይችላል ትዝ ይልሻል፣ ድሮ ብዙ ነገር አድርገሽኛል። ስለዚህ እሱን መበቀል ፈልግም ሊሆን ይችላል። ትዝ ይልሻል ያኔ ድሮ ድሮ ገና ለገና ሀገሯ አይደለች ብለሽ ስንት ነገር ተበቀለሽ፣ ስንት ነገር አድርገሽኛል። ስለዚህ ዛሬ ሀገሬ ነኝ የስ ነው፣ ብዙ ነገሮችን ላደርግሽ ፈልጋለሁ እበቀልሻለሁ እና ምን ነው

እንግዲህ ይውጣላቸው። ምንም ማድረግ አልችልም።

ማለት ወደ አዲስ አበባ እንደመጣ ምናምን አውቃለሁ ግን በምን እንደማገኘው ሁሉ ግራ ገብቶኝ ነበረ። ያው ባለፈው በተለቀቀው ቪዲዮ ላይ ነበር ያየሁት። እኔ እንጃ ቤተሰቦቼ ቤቱ እንዴት ልንገራችሁ፣ በቃ አስቡት፣ ስንት አመት የተለያያችሁትን ወንድማችሁን አገኘዋለሁ በህይወት እንኳን ብላችሁ የማታስቡትን ወንድማችሁን ስታዩት፣ እኔ እንጂ አላውቅም። ብቻ ግን አሁን ደስ ብሎኛል። ደስታዬም ወደር የለውም፣ ቃልም የለውም ከዚህ በላይ ማ መናገር። አንተስ ምትላቸው ነገር አለ የተሰማን ስሜት? አልችልም፣ ምን ማለት እንዳለብኝ ራሱ አላውቅም። የተረጋገው መስሎኝ ነበር፣ አሁንም አልተረጋገውም። ስለዚህ አመሰግናለሁ። አሁን እንደሆነ አይ አይደለም፣ ቤተሰቦቻችን ናቸው። ሲጀመረ የፈለጉልክ እነሱ ናቸው። አፋልጋው ረጉዴ አፋልጋው፣ እንድትገናኙ የረዱኝ እናንተ። ግን በጣም የሚገርሙ ሰዎች ናችሁ። በነገራችን ላይ በጣም ሸምጣጮች ናችሁ። እሺ አንተስ ይሁን እሷ እንደዚህ ትመጥጠኛለች ብዬ አላሰቁ። ብቻ አየምር በጣም ደስ ብሎኛል። አሰግደለሁ። ማህይ ደስታሽ ደስታዬ ነው። በጣም ነው መወዱሽ። እና እንኳን እግዚአብሔር ዋናው ረዳን አይደል የሚባለው እና ቤተሰቦቻችን፣ በጣም ደስ ብሎኛል ለዚህ በመብቃታችን እናንተም ስላፋለጋችሁኝ አብራችን ስለተንከራተታችሁ፣ የሰው ፊት አብራችን ስላያችሁ፣ ስለ ሁሉም ነገር የእኔ ውድ ውድ፣ የኔ ውድ፣ የእኔ ምርጥ፣ የእኔ ጀግና ካሜራዋል፣ የምር በጣም ነው የምወድ፣ ጌታ በጣም ነው የማመሰግነው። በቃ ተንከራተት ተንከራተት አብረይኝ ተንከራተሃል። ሰው ስንጠይቅ ካሜራ ይዞ እን እንዲያ ማለት ሰው ደግሞ ካሜራ ዊቱ ስንት ነገር እውነት፣ በጣም ብዙ ተንገላታለህ። በእውነት እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እውነት አንተ ምርጥ